ስነ ጽሑፍ በኪነ ጥበብ በቴክኒክ በኢኮኖሚ በማህበራዊና በወታደራዊ መስክ የተሰማርተው የተጣለባቸውን አደራ ተቀብለው ለአገርና ለወገን ፋይዳ ያለው ሥራ በመሥራት አገራቸውን በቅንነት ያገለገሉ ነበሩ ዛሬም አሉ ወደፊትም ይኖራሉ እነዚህን የመሳሰሉት ዜጎች ኃላፊነታቸውን የተወጡት ደሞዝ እየተሰጣቸው ቢሆንም እንኳን ምስጋና ሊቸራቸው ይገባል ከዚህ በተጓዳኝ በራሳቸው በጎ ፍቃድና ፍላጎት ተነሳስተው ሰው ለሕዝብ ጥቅም፣ ለአገር ብልጽግናና ሰላም ደከመኝ ሰለቸኝ ሳይሉ ዕውቀታቸውን ሳይደብቁ ለገንዘባቸው ሳይሰሱና ጉልበታቸውን ሳይቆጥቡ ለሕዝብ እድገትና ለአገር መሻሻል ከፍተኛ ባለ ውለታ ከሆኑ ሰዎች አንዱ ኢንጂነር ታደለ ብጡል ክብረት ናቸው ብንል ማጋነን አይሆንም። እኚህ ሰው የአክሱም ሐውልት ከጣሊያን አገር ተነቅሎ በጥንት ስፍራው ይቆም ዘንድ ከጣሊያን የውጭ ጉዳይ ሚኒስተር ጋር ከተደራደሩ ሰዎች አንዱ ናቸው። ሐውልቱን የመመለስ የአውንታ መልስ ከጣሊያን መንግሥት ከተገኘ በኋላም ሐውልቱን ለመንቀል ለማጓጓዝና በጥንት ስፍራው አክሱም ከተማ መልሶ ለመትከል በተደረገው ጥናትና ምርምር ኢንጂነር ታደለም ከፍተኛ ሚና ተጫውተዋል። ለነዚህ ከፍተኛ ተግባሮቻቸው የሚከተሉትም ሽልማት ተበርክ አመልክቶላቸዋል። የወርቅ ሜዳሊያ ከኢፌድሪ መንግሥት ፕሬዝዳንት ዶክተር ሙላቱ ተሾመም፣ የወርቅ ካባ ከክልል አንድ መስተዳደር ፕሬዝዳንት ሐውልቱን ለማስመለስና መልሶ ለማቆም ባደረጉት አገራዊ ፍቅር ያለበት እንቅስቃሴም የአክሱም ሕግዝ በመደሰቱ የአክሱም ሐውልቶች ቅርጽና ሐረግ ያለበት ከእንጨት የተሰራ ታጣፊ የፎቶግራፍ ማቀፊያ ሸልመዋቸዋል። በበጎ አድራጎት ሥራዎቻቸው ትምህርት ቤቶችን በመክፈታቸውና ለኢትዮጵያ ቱሪዝም እድገት ላደረጉ ጥረት ከሌሎች ድርጅቶች የሚከተሉትም ሽልማቶችንም አግኝተዋል። የ2008 የዓመቱ በጎ ሰው ሽልማት ድርጅት በቅርስና ባህል ዘርፍ ከንባብ ለሕይወት ድርጅት የዕድሜ ዘመን ታላቅ የጥበብ ባለውለታ ዋንጫም ከ2002 እስከ 2009 ዓ ም የዱካ ትራቭል ኤንድ ሎጂስ አስጎብኝ ድርጅት የዳይሬክተሮች ቦርድ ሰብሳቢ በመሆን ለፈጸሟቸው ከፍተኛ ተግባራት ዋንጫ ተሸልመዋል። እንዲሁም ለአዲስ አበባ ዲዛይን ትምህርት ቤት፣ ለያሬድ ሙዚቃ ትምህርት ቤትና ለኢትዮጵያ መስማት የተሳናቸው ማህበር ላደረጉላቸው ልዩ ልዩ ድጋፎች ሁሉም ሽልማቶች ሰጥተቸዋል። አዲስ አበባ ዲዛይን ትምህርት ቤት ከፊንላንድ ኤምባሲ ለምነው ባስገኙ 650 ሺህ ብር ባለ ሁለት ፎቅ ቤት በማሰረታቸውም ከኢፌዴሪ ፕሬዝዳንት እጅ የተማሪዎች መመረቂያ የሆነው ውብ ስዕል ተሸልመዋል የያሬድ ሙዚቃ ትምህርት ቤትን እና አዲስ አበባ ዲዛይን ትምህርት ቤትን ወደ ዩኒቨርሲቲ ደረጃም ከፍ እንዲል በኮሚቴ አባልነታቸው ላደረጉት ከፍተኛ አስተዋጽኦም በሁለቱ ትምህርት ቤቶች ስም በዲዛይን ትምህርት ቤቱ ዳይሬክተር በአርቲስት በቀለ መኮንን እጅ አንድ ውብ ስዕል ተበርክቶላቸዋል። ኢንጂነር ታደለ ብጡል ክብረት መኩሬን ለወጣቶች እንዳካፍላቸው መድረክ ይሰጠኝ ብለው መጠየቃቸውን በእጅጉ ያስደንቃል። እንደሳቸው ያሉ ሌሎች አረጋውያን ዛሬም በሕይወት እንዳሉ አንጠራጠርም። እንደኛ አስተሳሰብ በትምህርት ሚኒስቴር ኃላፊነቱን ወስዶ የእድሜ ባለጸጋዮች፣ አንጋፋ ምሁራንና ሌሎችም በየትምህርት ቤቱ እየሄዱ የሕይወት ተመኮራቸውን ለተማሪዎች የሚያካፍሉበት መድረክ ሊዘጋጅ ይገባል እንላለን። ይህን ማድረግ ከተቻለ ኢንጂነር ታደለ በጻፉት ግጥም እንደገለጹት በዋነኝነት ተጠቃሚው ወጣቱ ሲሆን፣ ምክር ሰጪዎቹ ደግሞ የመንፈስ እርካታ ያገኛሉ። እነዚህን ለመሰሉ ሰዎች ሐውልት ሊቆምላቸው አደባባይ መንገድ ትምህርት ቤትና ሆስፒታሎች በስማቸው ሊሰየመላቸው ይገባል። ታህሳስ 21 ቀን 1919 ዓ ም አዲስ አበባ ከተማ የተወለዱት ኢንጂነር ታደለ ብጡል ክብረት ዘንድሮ ዘጠና ዓመት ሆናቸዋል። ታህሳስ 22ም በግሎባል ሆቴል ዘጠና ዓመታቸውን ከወዳጅ ዘመዶቻቸው ጋር አክብረዋል። ለኢንጂነር ታደለ ብጡል መልካም ልደት እየተመኘን በዕለቱ የቀረበን ፕሮግራም ተጋበዙለን። በዓለማችን እጅግ በጣም ውድ የሆኑትን የሎሬት አፈወርቅ ተክሌ ታላላቅ ስራዎች በኢንጂነር መኖሪያ ቤት ውስጥ ይገኛሉ። እንደዚሁም ዓለም አቀፉ ሰዓሊ እብሱኒማሮው እና አርቲስት ዳንኤል ጣፌ ታደሰ መስፍን የዚህ ዘመን ሌላው በጣም ትንግርተኛው ሰዓሊ መዝገቡ ተሰማ ስራዎችን ጨምሮ በጣም በርካታ የስል ስብስቦች ይገኛሉ። እነዚህ ስሮች ደግሞ ሙያዊ ደረጃቸውን በጠበቀ መል በደንብ የሚያሳምሩልን ሁለት አርክቴክቶች አሉ። ሙያ ተኞች ትዕግስትና ቅድስት ቅድስት በላይና ትዕግስት አሰፋ ናቸው። እነሱም አበባን እንኳን ደስ ያሉት እያሉ ነው የሚገኙት። አባባ ማንነታቸው ነው የአክሱም ሀውልት ብቻ አይደለም የምናውቀው። የአባባ የላይፍ ስታይል የምንማርበትና ትልቅ ነገር የምናውቅበት ትልቅ ሰው ናቸው። ዘጠና አመት ለአባባ ከብዙ ውጣ ውረድ በኋላ ዘጠና አመት ላይ መገኘት ትልቅ ነገር ነው ብዬ አስባለሁ። ረጅም እድሜ እናለኝ ነው ለኢንጂነር ብዙ ነገር የተማሩት የመጀመሪያ ጥረታቸውና በጣም ማለት አሁን እኛ በምንሰራቸው ስራዎች ሆነ በደንብ እንድንጠር ስራ እንድናከብር እንዳንግ አርገውነድከታሪካቸው ደግሞ በጣም እኛ መድረስ ያለብን አሁን ያለንበት መድረስ የምንፈልገውን እንድንደርስ አሁን ያለንበትን ነገር ጠንክረን መስራት እንዳለብን ያሳምኛል። ሁለቱንም አደግ ልጆች ወጣቶች እናመሰግናቸዋለን። ከኢትዮጵያ መስማት የተሳናቸው ድርጅቶች የመጡ ካሉ እያሉ ናቸው ያሉት ወይዘሮ አዩ ቀለ ሙሴ። ለእኔ ስጦታችሁ እንዲከፈት ፈልጌ ነበርና ስሉና ስጦታችሁን አሳዩቸው። ከኢትዮጵያ መስማት የተሳናቸው ድርጅት እያሉ ነበር። አባባ በጣም በጣም ዘናጭ የሆነ ለብርድ ጊዜ እንዲሆን ለወቅ ምናምን እንዴት ነው? ካባ የሚያስወልቅ ግሩም የሆነ ካፖርት ነው ይዘውላቸው የመጡት። ጋሻስን መከታችን ኖት የሚል ምሳሌ ይዘውን የመጡት እጅግ እጅግ እጅግ የሚያምር ነው። ይህ ብቻም አይደለም። በሚደንቅ ሁኔታ ልዩ የሆነ የመታሰቢያ ዋንጫ አለ። እዚህ ዋንጫ ላይ ደግሞ ኢንጂነር በጣም ነው የምናመሰግነው በጣም ማለት ቤታቸው ሄደን ቤታቸውን አይተናል። በጣም ማለት ቃላት ለኝ በጣም ሁሉም ሰው የዓለም ሰው ሁሉ እንዲያውቃቸው ፈልግ ነበር ሰጣቸው ፈልግ ነበር ነገር ስላለ እኔ በሰባት ስድስት አመቴ ውጭ የምልክት ቋንቋ

የምልክት እሺ እጅግ አድርገን እናመሰግናለን። ልደት ዛሬ ወፋ ነግራኛለች፣ እንበልላቸው እንደደሳቸው ማህበረ ቅዱሳኖች። ፕሮግራሙ በጣም ያማረ እንዲሆን ግሎባል ሆቴል ከመጀመሪያው ጀምሮ ይህ ዝግጅት ያማረ የደመቀ እንዲሆን ላደረገልን አስተዋጽኦ እጅግ አድርገን እናመሰግናለን። በዚሁም የተለያዩ አገር ድርጅቶች አሉ። አሁን ወደ ኢትዮ ስትሪት